እግዚአብሔር በብዙ አይነትና በብዙ ጎዳና ይናገራል። ዛሬ እግዚአብሔር የሚናገርበት ጊዜ ነው። ይህን የትንቢታዊ አዋጅ ፕሮግራም እያሰብኩ ስጸልይ ነበርና እግዚአብሔር ድምፅ በልቤ ውስጥ አመጣና ግን በጣም እርግጠኛ መሆን ፈልጌ ነበረ። ብዙ ጊዜ ምንድን ነው የሚሆነው? ለአርብ ሐሙስ አርብ የሆነ ነገር የሚሆን ከሆነ ሐሙስ ማታ የማያቸው ነገሮች አሉ ስለዚህ ጉባኤ ማለት ነው፣ እንዲህ ትንቢታዊ አዋጅ በተለይ ደግሞ በሚሆን ጊዜ ብዙ ጊዜ ነገር ያቸዋለው እግዚአብሔር በዛው ሌሊት የሚያሳየ ነገር አለ። ወደ መንፈሳዊ ነገር ስንመጣ መንፈሳችን የማይዋልል በሚሆንበት ጊዜ የሰማነው እና ያየነው በራእይን በህልም ኮሬክት ይደረጋል። ትክክል ከሆነ ይጸናል፣ ትክክል ካልሆነ ይታያል ማለት ነው። ምን ማለት ነው? ነፍሳችን የምትዋዥቅ ከሆነ ከስራ ብዛት ህልም ይታያል ይላል እና እንደሱ ይሆናል ማለት ህልማችንም በውጩ ተጽዕኖ ውስጥ ይወድቃል። ራእያችን በውጩ ተጽዕኖ ውስጥ ይወድቃል። መንፈሳችን የሚገዛ ከሆነ ግን የውጩን መንፈሳችን ኢንተርፕሬት ያደርገዋል። ሶርሱ ከየት ነው የሰማነው ያየ ነው ምንጩ ምን ነበረ ሞቲቩ ምን ነበረ? መንፈሳችን በወሬ የሰማነው ይሆናል፣ በዜና የሰማነው ይሆናል፣ ቤተክርስቲያን ውስጥ የተነገረ ነገር ይሆናል። መንፈሳችን የበላይነት ከወሰደ የዛን ነገር እውነተኛ ምንጭ ይነግረናል። ያን ሲነግረን ተቃራኒ ሊሆን ይችላል። የሰማነው ነገር በመንፈሳዊ ዓለም ካለው ነገር ጋር ተቃራኒ ሊሆን ይችላል፣ ወይ ደግሞ ሚጸና ይሆናል። ያ የሰማኸው ያየኸው ነገር የኔ ሀሳብ ነው የሚል ሊሆን ይችላል። ስለዚህ እግዚአብሔር በልዩ ልዩ መንገድና ጎዳና ድምፁን በመንፈሳችን ውስጥ ያትማል፣ ያጸናልናል። ክብር ለጌታ ይሁን። ስለዚህ እግዚአብሔር አምላክ አንድ ድምፅ ሰጠኝ ና ያ ድምፅ ኮመን ስለሆነ የተለመደ ስለሆነ ጨነቀኝ ማለት ነው። ይሄን ነገር ኮመን የሆነ ነገር ይዤ ቢሄድ አዲስ ያልሆነ ነገር ሁሌ የሚደመጥ ነገር ሁሌ የሚሰማ ነገር እንዴት ነው የእግዚአብሔር ሕዝብ እግዚአብሔር ተናገረኝ ብሎ ሊቀበለው የሚችለው የሚለው ሪሊስ ከኔ ሀሳብ ነው ወይስ አንተ ነህ የተናገርከው የሚል ጥያቄ ነበረኝ እና ሌሊት ላይ ሌላ ነገር አየሁ፣ ከዛ ጋር የሚሄድ ማለት ነው። እዚህ ጉባኤ ካሉ ሁለት ወንድሞች መካከል ከመልእክቱ ጋር የሚሄድ ነው፣ ምን ማለት እንደሆነ የሚያረጋግጥ ነው። ለእነሱ ደግሞ ፐርሰናል ፕሮፌሲ ሊሆን ይችላል። ከዚህ ሀገር ተሻግረው ሌላ ሀገር ላይ ከኔ ጋር አየኋቸው እና ሌላም ሰው እንደዚሁ ያ እንኳን ብዙ ጊዜ ወደ ውጭ ወጥቶ የሚያውቅ ሰው ነው እዚህ ሀገር ላይ የሚያገለግል ሰው እንደገና አዲስ ትኩስ ነገር ይዞ ትኩስ ምግብ ትኩስ ነገር ሲያቀርባ አየሁት መሻገር ሆኖለት ማለት ነው ጌታ ስሙ የተባረከ ስለዚህ ዛሬ አርብ ኮንክሪት ሲሆን እናገረዋለሁ ብዬ ነበረ እና ዛሬ እግዚአብሔር አምላክ ኮንክሪት አድርጎታል ማለት ነው በዛ ውስጥ ግን የምናየው ደግሞ ወይም እግዚአብሔር ሲያደርግ ፎከስ በጣም ወሳኝ ነው። በጣም ወሳኝ ነው ማለት ሰዎች ይነው የሆነ ደረጃ ላይ ከደረሳችሁ በኋላ የማያውቋችሁ ማለት እያወቋችሁ ማያውቋችሁ ማወቅ ይጀምራሉ። ድሮ እያወቁ ማያውቋችሁ ማለት ነው። ድሮ እየሰሙ ማይሰማችሁ መስማት ይጀምራሉ። እና ከተሻገሩት ወንድሞች መካከል አንዱ ወንድም ሌላ ድሮ የሚያውቀው ወንድም ላስጎብኝ ብሎት ከኛ ገንጥሎ ይዞት ሄደ። ከተማ ሊያስጎበኘው ማለት ነው። እና በኋላ ምንድን ነው ይሄ ነገር አልኩኝ፣ በእኔ ማለት ነው። ይሄ ነገር ምንድን ነው? ምክንያቱም ብዙ ነገሮች ነው ያየሁት። አንደኛው ነገር ያየሁት ምንድን ነው? ወደ አገር ቤት ልንመለስ ስንል እኔ ፓክ ማደርገው እንግዲህ እኔ ይሄን ነገር በዚህ ዘመን የወጣ ነው፣ ወጣን ከቤት ተሻግረናል። እዚህ ሀገር አይደለም ሌላ ሀገር ነው። እና የወጣ ነው ግን የሆነ ቤቱ ምኑ ገጠር ይመስላል፣ የጥንቱን ይመስላል። እዛ የሰለጠነ ሀገር ላይ ከቤት ወጣን፣ ግን ልክ እንደ ወጣን እኔ አንድ አቅጣጫ ይዤ፣ እነሱ ሶስት ናቸው። አንዱ የድሮ ጓደኛ፣ ሁለቱ ያው የአካባቢ ልጆች ናቸው እና እነሱ ሄዱ እና እነሱም እኔም በመንፈሴ ስረዳ እንጨት ነው የምንለቅመው። እና ያን እንጨት እንለቅማለን እና ስንለቅም እኔ ለብቻዬ ማለት ነው። በጣም ጊዜ እያጠረኝ ስለሄደ በፍጥነት ይዤው ወደ አገር ቤት የምመለሰውን እንጨት ነው ምለቅመው። መጀመሪያ ጥሩ ጥሩ እንጨት አላገኘውም። በኋላ ግን በጣም ጥሩ ጥሩ አገኘው እና በሻንጣ እየሰበርኩ እየሰበርኩ ሳስተካክል፣ እዛ አንድ ሰው ወጣና የእኛን ልትወስድብን ነው ብሎ የእኔ ነው የሚለውን ሁሉ ሰብስቦ ወደ ጓዳ ይዞት ሲገባ አየሁኝ። አስገራሚ ነገር ነው። የእኛን ልትወስድብን ነው አይነት ንዴትና ቁጣ አየሁበት። ግን የእሱን አልወሰድኩበትም። ያው ስለመሰለው ነው። እና በዛ ሰዓት ነው እነዚህ ሁለት ወንድሞች፣ አንደኛው ወንድም ላስጎብኝህ ብሎ ይዞት የሄደው። እግዚአብሔር ሲናገረን ፎከስ ማድረግ አለብን። በረከት በማንኛውም ጊዜ እና ሁኔታ ሊመጣ ይችላል። ዴማስ ጌታን አልተወም። ዙጎቻችን ጌታን የተወ ነው ይመስለን ጳውሎስን የተወ ጌታን ሳይሆን ማንን የተወ ጳውሎስን እስኪ ለጊዜው ትንሽ ሽርሽር ብዬ ልምጣ ብሎ ጳውሎስ አገልግሎት አገልግሎት እያለ ሲያስቸግር፣ እስኪ ከተማዋን ዞር ወር ብዬ ልመልከታት ብሎ ወደ ከተማ ነው ጎራ ያለው እና ያ የበረከት ጊዜ ነበረ የነ ጳውሎስ እና የነ ዴማስ እ ዴማስ ጌታ አልተ ስለዚህ በዚህ አጋጣሚ ማለት ነው ወይም እግዚአብሔር አምላክ ሲያሻግረን ሲያሳልፈን ትኩረታችንን መጠበቅ በጣም አስፈላጊ ነው። ፐርፐዛችን የህይወት ጥሪያችን አላማ፣ የትም ሄድን የትም መጋዴም ሆኖ አስተማሪም ሆኖ ሰባኪም ሆኖ መደረሳችሁበት የሚያደርሳችሁ አላማ አለው። ያን አላማ መዘንጋት አስፈላጊ አይደለም። ጌታ ስሙ የተባረከ ይሆን። የትም ብትሄዱ ማለት ነው፣ የትም ብትሄዱ የትም ብደርሱ ከአላማችሁ እንዳትዛነፉ ማለት፣ የረሳችሁ ያስታውሳችኋል እንዳልኩት እባክህ ዛሬ በቃ ላሳይህ፣ ይላቸዋል፣ ላስጎብኝህ፣ ይላቸዋል፣ ልጋብዝህ ይላቸዋል። በቸገራችሁ ጊዜ ምንም ያላረገላችሁ ሰው ከፍ ባላችሁ ጊዜ ግን ልጋብዝህ ይበዛል፣ ግብዣ ይበዛል፣ ወዳጅ ይበዛል። እና አያሻግረኝም ብላችሁ እንዳታስቡ፣ እግዚአብሔር ያሻግራቸዋል ከባዶ አንስቶ ማለት ከባዶ አንስቶ ያሻግራቸዋል። አጥርን አንስቶ ያሻግራቸዋል። ገደብን አንስቶ ያሻግራቸው። አትል እስራኤልን እንዳያልፍ ያ ሞአብ የሚባል ከለከለው። የእግዚአብሔር ቁጣ በኋላ እግዚአብሔር ቅም ያዘበት ያኔ አላሳልፍ ብሏልና እንዳትምረው አለ እግዚአብሔር ግን ሰበረው። እግዚአብሔር ስሙ ይባረክ። እግዚአብሔር መንገድን ያዘጋጅ። መንገድ የሌለ በሚመስል ስፍራ ውስጥ እግዚአብሔር መንገድን ያዘጋጅ። አሁን ደግሞ እዚህ ሆኜ እዚህ ሆኜ ልወጣ ስል አንድ ድምፅ ሰማሁ የእግዚአብሔር ቃል ድምፅ ማለት ነው። ምን የሚል ድምጽ ነው የሰማው? በፊት ይሄዳለሁ፣ ተራራውን ደልዳላ ሜዳ አደርጋለሁ። አንዳንድ ጊዜ ከአእምሯችሁ ከስጋችሁ ሲሆን፣ በብዙ መንገድና በብዙ ጎዳና እግዚአብሔር አያረጋግጠላችሁም። እየደረቃችሁ ነው ሞር የምትሄዱት። እግዚአብሔር ግን ድምጽን ሲያመጣ ደግሞ ሞር ሪች እያደረገው ይመጣል። ሶ እዚህ ጋር ቆሜ እኔ ጥቅሱ የት እንዳለ በኋላ ፓስተር ይረዳኛል። በፊት ይሄዳለሁ፣ ተራራውን ደልዳላ ሜዳ አደርጋለሁ። ትንቢተ ሚክያስ ምዕራፍ ሁለት ትንቢተ ሚክያስ ምዕራፍ 2 ቁጥር 13 ይሄ ነው። የተለመደ ቃል ስለሆነ አንድ መዝሙርም አለ። ሰባሪው በፊታቸው ወጥቷል፣ እነርሱም ሰብረው ወደ በሩ አልፈዋል፣ በእርሱም በኩል ወጥተዋል፣ ንጉሣቸው በፊታቸው አልፏል፣ እግዚአብሔርም በራሳቸው ላይ ነው። ስለዚህ መንፈስ ቅዱስ ሰብሮ የማለፍ ወራችሁ ነው ብሎ ነው ለዚህ ነው እነዛን ሁለት ወንድሞች ወጥተው ያሳየኝ እግዚአብሔር። እንዳይወጡ የተቀመጠውን ገደብ እንደ ምሳሌ ናቸው እነዛ ወንድሞች። እነዚህ ሁለቱ ምንድን ናቸው ሲለው ዘካርያስን፣ እነዚህ ሁለቱ እንዳለው እግዚአብሔር እነዚህ ሁለቱ ምልክቶች ናቸው። ዘፍጥረት ምዕራፍ 28 ቁጥር 14 እንዲህ ይላል፤ ዘርህ እንደ ምድር አሸዋ ይሆናል እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ትስፋፋለህ ይሄ መስፋፋት የሚለው ቃል ፋሬስ የሚለው ቃል የመጣበት ቃል ነው። ማለት የሚመጣው ሰብሮ በመውጣት ነው። ለምሳሌ ጫጩት በእንቁላል ውስጥ እያለ ትንሽ ነው፣ ማደግም ከሰበረ በኋላ ግን እንደምታውቁት ይሆናል። የሆነን ሰው እግዚአብሔር ከፊቱ ወጥቶ ይሰብርለታል። ትስፋፋለህ የሚለው ቃል ሰብሮ የመውጣት ውጤት ነው። ሰብሮ የወጣ ነገር ነው የሚስፋፋው። አንድ የተገደበ ግድብ ለምሳሌ ግድቡ ቢሰበር ውሃው እንደ ድሮው በአንድ መስመር አይሄድም፣ ይስፋፋል። ማለት አካባቢውን ሁሉ ያጥለቀልቃል። ትንቢተ ኢሳይያስ ምዕራፍ 54 ቁጥር 3 እንዲህ ይላል፣ በቀኝና በግራ ትስፋፍ ያለሽ ዘርሽም አሕዛብን ይወርሳልና። አሁንም ይሄ ትስፋፍ ያለሽ የሚለው ቃል ፐሬዝ ነው፣ ሰብረሽ ወጥተሽ ምንት ያለሽ ትስፋፍ ያለሽ ዘርሽ አሕዛብን ይወርሳልና የፈረሱትን ከተሞች መኖሪያ ያደርጋል። ኢንክሪዝድ ኢንቱ ኤመልቲቲዩድ ማለት ወደ ብዙሃነት ማደግ። ልክ እንደ እንደማን ተስፋፋለ የተባለው ያዕቆብ ሄደና ከዛ ብዙ ሰራዊት ሆነ። ኢብን ያ ብዙ ሰራዊት ማለት አነብላችኋለሁ። አስገራሚ ነው። መስፋፋት ጌታ ስሙ ይባረክ፣ እጅግ መብዛት ማለት ነው። ኦሪት ዘፍጥረት ምዕራፍ 30 ቁጥር 30 ላይ ከእኔ መምጣት በፊት የነበረ ጥቂት ነበርና ተወስኖ ነበረ። ላባ የሚባል ሰው ግን አንድ ሰባሪ ሰው መጣ፣ ያዕቆብ የሚባል ትስፋፋለህ፣ የተባለ ያንተ። ከዚህ በኋላ ዘመነ ፔሬዝ ነው የተባለ 28 ላይ ትስፋፋለህ ተብሏል አደለም? ያን ቃል ተሸክሞ ላባ ቤት ገባ። መጥበብ አይቻልም። ላባ ቤት ገብቶ መስፋፋት ጀመረ። ስለዚህ ሰብሮ ማለፍ ስንል ዛሬ የሆነ ነገር አይደለም፣ እጅግ እየጨመሩ መሄድ። ያ ሰው ግን ነው እንግሊዝ ኤምባሲ እያለን ይሄ ድምፅ ነበረ። ግን ሰዎች ይሄን ድምፅ ማየት አይችሉም። አሁን ያም ሰው የሚለው ካዩ በኋላ የሚወራ ነው። ሰውየው አስቀድሞ ባዶ እያለ ተንተርሶ ድንጋይ እያለ ሰማ። ሰዎች ግን ከሆነ ቻፕተር በኋላ አይተውት ማለት ነው። ያ ሰው ባዶውን የወጣው ሰው፣ ብቻውን የነበረው ሰው፣ ውስን የነበረው ሰው፣ ነገር ግን ድምፅ የመጣለት ሰው፣ ሰባሪው ቀድሞት የወጣ ያ ሰው። ሃሌሉያ! ያ ሰው ያ ሰው ሰብሮ ማለፍ ማለት ለአዲስ ነገር መንገድን ማዘጋጀት ሜኪንግ ኤ ዌይ መጥረግ ማለት ነው። ምንድነው? ሰባሪው በፊታቸው ወጥቷል። እነርሱም ሰብረው ወደ በሩ አልፈዋል። ጥሰው ማለት ነው። ብዙ ሰው አለ እሱን እሱን ትተው ማለት ነው። ትንቢተ ኢሳያስ ምዕራፍ 43 ትንቢተ ኢሳያስ ምዕራፍ 43 ዛሬ ለመንፈሱ የሚናገረው ሰው የተባረከ ሰው ነው። አርባ ሶስት ቁጥር 19 እንደዚህ ይላል፣ እንሆ አዲስን ነገር አደርጋለሁ። እንሆ አዲስን ነገር አደርጋለሁ። ፓሬዝ ማለት ወይም ሰብሮ ማለፍ ማለት መንገድ አልነበረም ከአሁን በፊት። ሰዎች አልሄዱም በዛ መንገድ ከአሁን በፊት። አሁን ግን አዲስ መንገድ ማለት እንሆ አዲስን ነገር አደርጋለሁ። እርሱም አሁን ይበቅላል እናንተ ማታውቁ ምን ይልና በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ ይላል። እንግሊዝኛው ደስ ይላል። አይ ዊል ኢቭን ሜክ ኤወይ። ይሄ ሜክ ኤወይ የሚለው እኔ ዝም ብያ አደለም ያመጣሁት፣ አጠናሁት። ቃሉን ሳጠናው ሜክ ኤወይ ማለት ሰብሮ ማለፍ ማለት ስለዚህ ሰባሪው አልፎን ሲሄድ በምድረበዳ መንገድን በበረሃ ወንዞችን ያደርጋል። ሰብሮ ማለፍ ማለት የተቃራኒን ኃይል ደምስሶ መሄድ ማለት ነው። የተገዳዳሪን ኃይል ደምስሶ መሄድ ማለት ነው። ዛሬ እግዚአብሔር አንድ ድምፅ ላይ ወደ ሕይወታችሁ ያምጣል። የገደባችሁ ነገር አለ እና በቀደም አንዱ ደጋሚ ወጣት ነው ወጣት ለካ ይደግማል ሳዩት ማለት ነው ዘመናዊ ነው የሆነ ቅጠል ይዞ እኔ እንዲወድቅ ይደግማል እንዲወድቅ ነው የሚደግመው፣ እና ይጠባበቃል በቃ አሁን ከአሁኑ ይወድቃል እያለ ይጠባበቃል እና በጣም ሳኩበት አየሁት። እና ሳኩበት፣ በፍጹም እንደምትጠባበቀው አይደለም የሆነው። አንተ ትወድቃለህ። ከዛ ቅጥቅጥ አድርጌው አድርገው በደንብ ተቀጠቀጠ፣ በደንብ በደንብ በደንብ። ዛሬ እግዚአብሔር አምላክ በር ላይ ሆኖ ነው እንደዛ የሚያደርገው ማለት። ልክ መውጣበት በር አለ እዛ በር ላይ ቆሞ ማለት ነው። በር ላይ ሰዎች አንዳንዴ ሰምታችሁ ታውቃላችሁ። በር እንትን አቋርጬ ስገባ፣ ልክ በሩ ጋር ስገባ እንዲሆንኩ አንዳንዶች ተዝለፍልፈው ይወድቃሉ። ድግምት ነው እንደሱ ማለት ነው። እንደዛ አድርጎ እንዳላልፈ ማለት ቀጠሉ ይዞ እንዲህ እንዲህ ይላል። ልክ እንደ ቀጠሉ ይሽመድመድ እያለ ማለት ነው። ቅጠሉ እንትን ነገር ነው እንደዚህ ስብር ስብር ይላል። እንደዚህ ያለባችሁ ማለት ነው። አያችሁትም፣ አላያችሁትም፣ ሰማችሁትም፣ አልሰማችሁትም፣ አወቃችሁትም፣ አላወቃችሁትም እንዳትሻገሩ እንዳታልፉ ሰብራችሁ በሩን ተሻግራችሁ እንዳትሄዱ ወጥታችሁ እንዳትገቡ፣ የገደባችሁ የሚሰበርበት ጊዜ ነው። መጽሐፈ ሳሙኤል ሁላችሁ የምታውቁት ይመስለኛል፣ ምዕራፍ አምስት ቁጥር 20 በጣም ደስ ይላል። ዳዊትም ይላል ወደ በአል ፕራሲም። በአል ፕራሲም ማለት ደስ የሚል ቃል ነው። ፖሴሰር ኦፍ ዘ ብሬክስሩ ማለት ነው። በአል ማለት ባለቤት ማለት ነው። ፕራሲም ማለት ደግሞ ሰብሮ ማለፍ ማለት ነው ስለዚህ ሰብሮ ማለፍ በእኛ የሚሆን አይደለም። ባለቤት አለው። ለዛ ነው ሰባሪው አልፏቸው ሄዷልና የተባለ። ዳዊትም ወደ በአል ፐራሲም መጣ። ያ ቦታ ድሮ በአል ፐራሲም አይባልም ከተባለ በኋላ ነው መጣ። በዚያም መታቸውና ውሃ እንዲያፈርስ፣ ውሃ ግድብን እንደሚያፈርስ ማለት ነው። ውሃ እንዲያፈርስ እግዚአብሔር ጠላቶችን አፈረሳቸው። ስሙ ለዘላለም ይባረክ።